ወንድ ልጅ የጣለውን ሲያነሱበት አይወድም እንደሚባለው፣ እንግዲህ ከተውፊቅ ላይ ናየ ነው የዛሬው ደግሞ እንግዲህ ሂባስ ብሎ እኛ የሶፊ ደስታ ያስደስተናል። እልቅ ሰዋም እንደዚህው ያመናል ማለት ነው። ለምን ሴት ልጅ እስከሆነች ድረስ በቃ ስትስቅ ደስ ይለናል፣ ስትከፋ ደግሞ አብረን እንከፋለን ማለት ነው እና እሷ እኔ እኔ አልፈልግም እኔ ከአንተ ጋር ህይወት በቃ ጨርሻለሁ፣ በቃይ ከፋፊ ጋር ነው የምኖረው ባለችበት ሰዓት እሱ ራሱ መጀመሪያውን ጊዜ በቃ አልፈልግም ብዙ ብዙ ነገር ተዋብለው ዛሬ በቃ ከፋፊ ጋር እንደዚህ ደስታ በሆነችበት ሰዓት እንግዲህ ምን እንዳረጋት ሁላችንም አይተናል። በተለ በተለይ ደግሞ ይሄ ነገር በጣም የሚደብር እና በጣም የሚያስጠላ ነው። ምንድን ነው ተውፊቅ ያደረገው? እንግዲህ ሶፊ አልፈልግም አንተ የጠራኸኝን ነገር በቃ ንገረኝና ወደ ቤት ይሄዳለሁ፣ ምናም ስትለው አይ ቆይ እንዴ በደረቁማ አተጅም ብሎ እንግዲህ ከኮካ ጋር ኮካ ነው መሰለኛው፣ ኮካ አሲር ነው እና ኮካ ይሆን ብቻ ምር እንዴ ይሆን ብቻ ምር እንዴ አይደለም ፒፍሲ ሆን ብቻ አላውቅም እና እንግዲህ ከሱ ጋር ቀርቶ የሰጣትን ነገር ሲያደርግ ሁላችንም አይተናል። በግድ ጠጭ፣ በግድ ካልጠጣሽማ ጨረሽ ምናምን እያለ እሷም እንግዲህ ጠጣችው። መስኪን የዋህነቷ እኮ ነው። እኔ በጣም የሚገርመኝ ማለት ነው፣ በጣም ይገርመኛል። አለመጠጣትም እኮ መብትሽ ነው ማለት ነው እንዴ። ለምን ትጠጫልሽ አንቺ? አልጠጣም ካልሽ አልጠጣም ነው። አሁን ደግሞ ያለንበት ዘመን ሀያ አንደኛው ክፍለ ዘመን እስከሆነ ድረስ ሴት ልጅ ማንም ማንም ሊያስገድዳትም አይችል አይደለም። አሰላሙ አለይኩም ወረህመቱላሂ ወበረከቱ ድን የተከበራችሁ ቤተሰቦች እንዴት ናቸው? ኔዳነኝ አልሐምዱሊላ። ዛሬም እንግዲህ በተውፊቅ እና በነሶፊ በነፋፊ መጥቼላችኋለሁ። ዛሬ እንግዲህ በተውፊቅ ቤት የተለቀቀው ቪዲዮ በጣም የሚያስጠላና በጣም የሚደብር ነው። ሶፊ እንግዲህ ተውፊቅ ጠርሷት ነበረ። እሷ ከሄደች በኋላ እንግዲህ ቤቱ እንደዚያ አዘጋጅቶ በጣም ፏፈሽ አድርጎ መቼም ልቧሰስ ነውና ትመለስልኛለች አብረን እንሆናለን ሁሉ ነገር በቃ በኋላ እነተውና ኔናን ህይወት እንጀምር ብሏት ነበር። እሷም ካሁን በኋላ እኔ በቃኝ አልፈልግም፣ እኔ ከፈዋድ ጋር በጣም ደስተኛ ነኝ ብለው ነበር። እሷ እንግዲህ አክብረው ሄዳለች። እሱም ትናንትና ማና ሶፊ ከፋፊ ጋር ሆና ስጠረው ሄዶ ነበረ። እሷም በቃ ተራስ ከሆነ ድረስ ያው ከቤቱ ሄደች። መቼም እንደሁልጊዜ ወይም ሊያዋራይ ነው ወይም በቃ የሆነ ነገር ሆኖ ነው ብላን ሄደች። ብዙ ነገር ባለፈ ድረስ እስካሁን ማለት ነው። እና እኔ እናንተ በቃ እህትማማቾች ነን፣ ከአሁን በኋላ እኔ እናንተ ባልና ሚስትም ፍቅረኛም ልንሆንም አንችልም ስትለው፣ በቃ በጣም ነው የተናደደ ማለት ነው። በጣም በጣም። እና ሶፊ ደግሞ አንቺ መጠጣት ግዴታ የለብሽም፣ በቃ የመጣሽበትን አስተናግደሽ የመጣሽበትን የጠራሽንም እሱም መናገር ነበረበት። ይኸው እንግዲህ የፈለገውን ነገር አድርጓል። አንዳንዴ ወንድ ልጅ በቃ የጣለውን ነገር ሰው ሲያነስባቸው አይወዱም ማለት ነው። ለምንድን ነው ግን እንዲ አንተ አልፈልግም ብለህ መልሰህ? ይቺ ልጅ አሁን ከፋፊ ጋር ፋፊ እናውቀዋለን በጣም ምስኪን የዋህ የፍቅር ሰው ነው። እና አንተ ደግሞ በቃ በጣም ያጫውትሃል አርግ በቃ እንደ ብቻ እንዴት እንዴት አድርጌ እንደምገልጽላችሁ አላውቅም። በጣም ሲያወራጨው ነበር። ከዚያም እንግዲህ እንዳያቸዋት ሶፊም ወደቀች፣ በጣም አዙሯት ነበረ። ከዚያም እንግዲህ የሶፊን ጀዋል አነሳና ከፋፊ ደውሏልኝ ፋፊም እንግዲህ ያው እየሮጠ መጥቷል። እሷም ተውፊቅ ከክላሱ አስገብቶ እንግዲህ ካልጎሌ ያው ያደረገውን ነገር አድርጓል። በጣም በጣም ነው ሲስቅ ሲሳለቅ የነበረ እና ተውፊቅ በቃ አንተ ተፋታት፣ ልጅቷ እኔ አሁን ባለሁበት ሰዓት በጣም ደስተኛ ነኝ ብላለች። በጣም ደስተኛ ከሆነች አንተ የሚራስክን ግን ህይወት ኑር፣ እሷም የራሷን ህይወት ኑር። ኦኬ እኔ እፈልጋታለሁ፣ ሰውፊን እወዳታለሁ፣ ሰውፊን እንደዚህ ላታለሁ ካልፍ በቃ የሶፊ ደስታ ሊያስደስትህ ይችላል። የሶፊ ሁሉ ነገርህ፣ በቃ ሁሉ ነገር ሊያደርግህ ይችላል ማለት ነው። በቃ እኔ እና አንቺ እንደ በፊት ያንን ነገር ትተን ወደ ሐላሉ እንምጣው ብለ ነበረ ግን፣ እሺ ምን ምንህን እንመንህ ምን እንመንሽ እኛ? ከሆነ አንተኮ ስለማትታመን ነው እንጂ እኛ ሶፊና ተውፊቅ ቢጋቡ ሁላችንም ደስተኛ ነን። ያው የመጀመሪያ ፍቅረኞች ስለሆኑ የመጀመሪያ በጣም ብዙ ነገሮች ስላሳለፉ ኦኬ፣ ይጋቡ ያው ይጣመሩ እያልን በጣም ብዙ ብዙ ለፍተናልኝ፣ ሄደናልኝ። አሁን ደግሞ እንግዲህ ፋፊ እኔ ደስተኛ ያደረገኛል በጣም እሱም ለእኔ ብዙ ነገር ስለሚሆንብኝ ስለሚሆንልኝ እኔም ለሱ ብዙ ነገር ሆንለታለሁ ባለችበት ሰዓት ነው። እንግዲህ አንተ ጠርተህ የራስህ ለማድረግ እየሞከርህ ነበረ። ያም ሆኖ በሴጥ ነገር ነው ምንም አያደርጋትም። ሐኪም ቤት ትገባለች፣ ከዚያ በኋላ ው ትታለጃለች ተወጣለች ማለት ነው። እንግዲህ ሶ ተውፊቅ በቁጥጥር ስር ይውላልኝ ያው እንግዲህ ፖሊስ እንዳያችሁት ይዞታልኝ ብቻ እንግዲህ አንተ በቃ ለመ መታሰሩን ለምደ ሀዋለኝ ስለዚህ ብትታሰርም ብታሰረም መወጥ አለው አሁን ቀደም በጣም ብዙ ጊዜ ታስረሃል አይተናልኝ አሁን ደግሞ እንግዲህ ፋድን ለማሸማቀቅ ፈዋድን በጣም ብዙ ነገር ለማድረግ የሄድከው መንገድ በጣም ጥሩ አይደለም በህግ ያስጠይቀሃል በተለይ እንግዲህ መቼም ካሜራ ላይ ነውና ያንን ነገር ድራማ ቢሆንም እንደዚያ ማስተማሩ ጥሩ አይደለም ላለው ተውፊቅ እና ሶፊና ሶፊና ፋፊ ፋድ እንግዲህ ያው ጉዞ ወደፊት እንላለን ሰውዬ ደስታሽ ያስደስተናል በቃ ሁሉ ነገርሽ፣ በቃ በቃ አልሙኝም። ስትስቂ አብረን ስቃለን፣ ስትከፊ እንከፋለን። ፋፊም እንደዚያው በጣም የተበደለ ልጅ ነው። በጣም ብዙ የተገፋ ልጅ ነው። እና ሁለታችሁ ትጣመሩ ደስ ይለናል። እና ተውፊቅም በቃ ሶፊ ተዋት ማለት ነው። ከፋፊ ጋር በጣም ደስተኛ ናትና ተኖሩበት ነው የምላችሁ። ቤተሰቦች እንግዲህ ስለምታበረታቱ ነ እጅግ እጅግ እናመሰግናለን። በሌላ ቪዲዮ እንግዲህ ነገ ደግሞ ሶፊ ተሽሏት እንደምትመጣ ሁላችንም ባለሙሉ ተስፋ ነን እና አሁንም ላይክም፣ ሸርም፣ ሰብስክራይብም፣ ኮፒ ሊንክም እያደረጋቸው አበረታቱ ነ በቀጣይ ቪዲዮ እስከምንገናኝ አወዳቸዋለሁ።